አዴ አባቷ አደረሰባት ጉዶ ፈላ። እንደው ጉዶ ፈላ። ካውንካን ወጣለው ካውንካን ሂጂ አባቱሽ ይመጣል ይደርስብሻል ስትባል አባቷ ያለችበት ቦታ አውቆ መጥቷል። ሰላም ደና፣ የተከበራችሁ ውድ ቤተሰብ እንዴት ቆያችሁ? ሰላማችሁ ብዝት በልልኝ እያልኩኝ ባለፈው እንግዲህ አዴ ወደ ክፍለ ሀገር ሄዳለች፣ እናቷ ጋ ናት ነገር ግን አባቷ አሁንም እየፈለጋት ይገኛል። ወደ ከተማ እሷን ፍለጋ መጥቶ ነበር። እሷ ደግሞ አባትዬ ወደ ከተማ ሲሄድ ወደ እናቷ ሄዳ ነበር። ያው ተኩራርፎ ስለነበሩ ከነ ፍቅር ጋራ ንዴቴን አበርዳለሁ ብላ ወደ ገጠር ሄዳ ነበር። ነገር ግን አዲህ አልሆነላትም። እዛ ጋም ያልጠበቀችው ነው የጠበቃት በጣም ችግር ውስጥ ናት። ያዴ ያለችው ችግሯን ማን ይረዳት ይሁን? የኔ ምስኪን አዴ በጣም ታሳዝናለች። ነገር ግን አባቷ አሁንም በኃይል ልድራት፣ ለሀብታም አሳልፎ ሊሰጣት በጣም እየፈለጋት ይገኛል። በጥብቅ ሁለት ሰዎች ብር ከፍሏቸው አዴ የገባችበት ቦታ ገብተው እንዲያመጡላት አድርጓል። ነገር ግን አሁንም እናትየውም አሹም አሹ ማለት የደምቃ ወንድም እየ እየደበቋት ይገኛሉ። ነገር ግን አባትሽ ሰምተዋል አባትሽ ይመጣል፣ ስለዚህ ወደ ከተማ መመለስ አለብሽ ተብላ እየተነገራት እያለ አዴ ያው እናቷ ስትሰናበት ወደ ወዲ ስትል አባቷ ገባባት ደረሰባት ማለት ነው። ነገር ግን ለትንሽ ደቂቃ እናቷ እዛት ወደ ውጭ ወጥታለች። አባትዮ ደግሞ ወደ ውስጥ ገብተው አሹንና ብርሃኔ ነው ያገኛቸው። ነገር ግን እህትሽ እዚህ ናት አምጫት። የት ናት እህቴ? ኮ ድሩ ነው የሄደችው አባቴ ብላ ስትል ብርሃኔ አይደለም መጣለች። እናት ሽን ጥራት አዴን ወደ ውጭ ውራ እናትዬ ወደ ቤት መጣ ጠይቀኝ ወደ ከተማ ተመልሳለች። የእናትየው መልስ። አባቷ ግን በፍጹም የገባችበት ገብቻ ያገኛታለሁ የትም አታመልጠኝም እያለ ዛቻ። እንዲሁም ሊዱና ዴቭ ዳይመንድ ንጉስ አዴን ፈለጋ ወደ ገጠር ሄደዋል። ነገር ግን መንገዱ በጣም ረጅም ነው፣ በጣም ረጅም ነው። ሊዱ እንደክሟታል። ነገር ግን እንደምንም ብለው እየተጓዙ ነው። አዴ እንደርሶ አባት ዮሳ ያገኛት ወስዳት ይሁን ወይስ ምን ይፈጠር ይሁን እንዶ በጌታ፣ በጣም የሚጨንቅ ፓርቲ ላይ ነን አሁን ያለ ነው ማለት ነው። አዴ በሰላም ወደ ከተማ ትመለስ ይሁን ወይስ አባቷ እጅ ተገባ ይሁን ወይስ እነዛ ሁለት በገንዘብ የሚሰሩ ሰዎች አሉ፣ እነሱ እጅ ተገባ ይሁን። የምር በጣም ጨንቆኛል። ስለ አዴ ለሊም በጣም እየተጨነቀች ትገኛለች። እንዲሁም የባርኮት እናት በቃ አዴ ምስኪን አዴ በጣም ቱትና ጥሩ ልጅ ናት። አንገት ደፍታ የምትሰራ ልጅ ናት። መልካም በጣም ነው እንወዳት፣ እንደ ልጅ ነው የምንወዳት። ምን አለበት ልጅ እንደ አዴ ብትሆንልን እያለች ትመኛለች፣ የእነ ባርኮት እናት አዴ እኔ ምስኪን መልካም መልካም ልብ ያላት ልጅ ናት። ትግስተኛ የእውነት በጣም በቃ ነንጃ። አሁን ግን አዲ ሮጣ የሆነ ወደ ጓሮ ነገር ተደብቃለች። ምናልባት መንገድ ላይ ነው መንገድ ላይ ነው ከቤት አባቷ ሲወጣ ያገኛት ይሁንን ወይስ ታመልጥ ይሁን? በጣም የሚያጓጋ ቦታ ላይ ነው የደረስነው ማለት ነው በጣም እኔ ግን አዴ ብታመጣው አዴም በአገኛት እንዲሁ በሰላም ወደ ከተማ ብትመለስ ደስ ይለኛል ወይም ዴቭ እና ዳይመንድ ንጉስ ሊዱ ደርሰው እንደምንም ደብቆ ሸሽጎ ወደ ከተማ ይዘዋት ቢመጡ ምክንያቱም እናትየውምን ታማሚ ናት። ያሉበት ቤት ደግሞ አያሳይ ነው። ከዛ ቤት እነሱንም ወስዳ ሞስዳ እህትየውንም ደግሞ ብዙ ሰው ይመኛታል። ምክንያቱም ቆንጆ ልጆች ናቸው ሁለቱም እህታማቾች ማለት ነው። ብራኔንም ልጠልፏት ይፈልጋሉ። ነገር ግን ብዙ ጊዜ እሷ አትናገርም። እንጂ እናማ አዴ ወደ ከተማ ተመልሳ ይህ ራሷን ሆነ ስራ እየሰራች እናቷንም እህቷንም ወደ ከተማ አምጥታ ብታኖር ምኞቴ ነው። ምኞቴ ነው። የአዴ እናት በጣም በቃ በአዴ ሀሳብ ለሷ እያሰበች በጣም በቃ ታማሚ እንደሆኑ ያስታውቃሉ። እና ውድ ቤተሰብ በትክክልም በእውንም በእውነትም የሚደረግ በግድ ሳይፈልጉ ልጆቻቸውን የሚድሩ አሉ። ከዚህ በፊት አንድ እህታችን ማን ያዘዋል፣ ዩቱብ ላይ ቀርቧል። በገንዘብ የገዛ ልጁን አሳልፎ ለሀብታም እንደሸጣ ወይንም ደግሞ ሸጠ ነው የሚባለው። ይሄ በግዴታ እንድታገባ እንዳደረጋትና ልጅቷ ከአወገባችሁ በኋላ ስቃይ እንደበላች ስንት መከራ እንዳሳለፈች ታሪኳ ነጋርታናለች። ታሪኳ ሰምታናል። ስለዚህ በትክክልም እንደዚህ አይነት ጨካኝ አባቶች አሉ። ልጃቸውን መቃለ፣ ስማቸው ለጉራቸው ብለው በግድ ሳይወዱ ሳይፈቅዱ አሳልፎ የሚሰጡ ቤተሰብ አሉ። የልጃቸውን ስሜት ሳይረዱ የልጃቸው ውስጥ ልቦና ሳይፈቅድ በራሳቸው በገዛ ልባቸው ወይም ደግሞ በገዛ አምሯቸው አሳልፎ ልጃቸውን የሚሸጡ ወይም ደግሞ አሳልፎ የሚሰጡ አሉ ማለት ነው። በልጅነታቸው እያ የሚድሩ አሉ። ከዚህ በፊትም እንደው ያለ ጊዜ እንድታገባ ተደርጋ ስትልድ መውለድ ያቀታት አንድ ባለታሪክ ሰምተናል። ስለዚህ አ አዴ የገጠማት ወይም ደግሞ የአዴ ታሪክና እነዚህ ሰዎች ይመሳሰላሉ። ስለዚህ አዴን በጉልበት ባይድሯት አዴ የፈለገችውን ቦታ ብታገባ ምኞቴ ነው። እናም ውድ ቤተሰቦቼ፣ የተከበራችሁ የተከበራችሁና የተወደዳችሁ ይህንን ድራማ እንደኔ ተከታተሉ። በጣም አስተማሪ ነው። ወደፊት ምናልባት የልጆች እናት እንኳን ብትሆኑ፣ አባት ብትሆኑ፣ አስተማሪ ነው በጣም ማለት ነው። እኔ ብዙ ነገር ተምሬበታለሁ። ቁም ነገር አዘል ድራማ ነው ማለት ነው። ተዋናዮች እንወዳቸዋለን። ጎበዞች የሚቀጥሉበት ነው የምላቸው። እናማ የአገሬ ልጆች እና ውድ ቤተሰቦች የሚቀጥሉ ላይ ጨንቆኛል። አዴታ መልጣለች ወይስ አባቷ ያገኛታል? በጣም ነው የጨነቀኝ። የምሬ ነው የምላቸው። የተቀመጠችበት ወይም ደግሞ የተደበቀችበት ቦታ ራሱ የሆነ እንደዚህ ዞር ያለ ነገር ነው። ምናልባት አባትየው ከቤት ሲወጣ በዛ መንገድ ያልፍ ይሆንን በዚህ ምክንያት ያገኛት ይሆን ወይም ደግሞ አግኝቷት፣ እነ ዴቭ ልክ አባቷ ሳያገኛት ወይም ደግሞ እሷ ተደብቃ አባቷ ሳያገኛት እነ ዴቭ ይመጡ ይሁን፣ እነሱ ከመጡ አጋጣሚ ምናልባት በለሊትም ቢሆን ከነሱ ጋር ወደ ከተማ ትሄዳለች ብዬ አስባለሁ። አሹ በጣም ጥሩና መልካም ልጅ፣ ሩሩ ልጅ። ወንድም አላት የእንትና ወንድም ዳይመንድ ወንድም ማለት ነው። ዳይመንድም በምክንያት ዴቪን ዞ መጥተው በምክንያት ያው እናቱንና ወንድሙን ያገኛል። ብራኔም ያገኛታል፣ የብራንን እናት። እናማ ውድ ቤተሰቦች የሚቀጥለውን እንግዲህ በጉጉት ነው የምንጠብቀው፣ በጉጉት እጠብቃለሁኝ። እናንተ ምንድነው በጉጉት እንደምትጠብቁ ተስፋ አደርጋለሁ። ላይክ እና ሰባ መልካም ቆይታ ይሁንላችሁ። እንዲሁም ደሞ ሌላ እየላችሁ መጣለሁ። ውድና የተከበራችሁ ቤተሰቦቼ መልካም ቆይታ ይሁንላችሁ ባይ